የአማራ ክልል ውሃና ኢነርጂ ቢሮ እየተገበረ ያለው የዲጂታል የንብረት አያያዝና አስተዳደር ስርዓት ለሌሎች ተቋማት ምሳሌ የሚሆን ነው ሲል የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የተቋሙን የስራ ተግባራትን ምልከታ በማድረግ የአምስት ዓመታት የኦዲት ግኝት ሪፖርትን ገምግሟል። አዲሱ ተስፋዬ ተጨማሪ ዘገባ አለው። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የአማራ ክልል ውኃና ኢነርጂ ቢሮን የኦዲት ግኝት ምላሽን ገምግሟል። በግምገማው ከ2009 እስከ 2015 ዓ ም በዋና ኦዲት መስሪያ ቤት የተገኙ የኦዲት ግድፈቶች በቢሮው የተወሰዱ እርምጃ ምላሽና አስተያየት ሪፖርት በቢሮው የስራ ኃላፊዎች ቀርበው ውይይት ተደርጎባቸዋል። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ወይዘሮ እመቤት ከበደ ቋሚ ኮሚቴው ከሚከታተላቸው 21 የመንግስት ተቋማት የተወሰኑ ተቋማት የኦዲት ግኝት ችግር ያለባቸው መሆኑን አንስተው የክልሉ ውሃና ኢነርጂ ቢሮ በተደራጀ መልኩ የኦዲት ግኝት ያቀረበ ተቋም መሆኑን ገልጸዋል ብዙዎቹም የኦዲት ምላሽ የማያገኙበት አንዱ ዘርፍ የባለቤታቸው የማይታወቁ የኦዲት ሂሳቦች ነው የነበረ ይህን እንግዲህ የውሃና ኢነርጂ ቢሮ መስተካከል መቻል እንደሚችል አሳይቶናል። ይህም ትልቅ ነገር ነው እና ሌሎች ተቋማትም ምሳሌ አድርገን የምንጠቅሰው ልምድም እንዲወስዱት የምናደርግበት አንዱ የወዲት አመላለስ ተግባር ነው እና ልትበረቱ ይገባል። በጣም የሚያስደስት ተግባር ነው። የክልሉ ውሃና ኢነርጂ ቢሮ ተቋሙን በዲጂታል ሲስተም በመታገዝ ሀብትና ንብረቱን መመዝገቡ ተቋሙ ወደ ለውጥ ሂደት እየተሸጋገረ መሆኑን የሚያሳይ ነው ብለዋል። ዲጂታላይዜሽን እና የንብረት አያያዛችሁ ብዙ ጊዜ የተቋማት ትልቅ ችግር እየሆነብን የዋና ኦዲተርም ብዙ ጊዜ ለእኛ ሪፖርት የሚያደርገው የንብረት ኦዲትን ኦዲት ማድረግ አልቻልንም። የሚል የኦዲት አስተያየት ነው። የዋና ኢነርጂን ይህን ችግር በትልቅ ሁኔታ ቀርፏል። ዲጂታላይዝ ሆኗል። የትኛውም አይነት ነገር ኮምፒውተራይዝድ ነው። የምንፈልገውን የንብረት ማን ወሰደው፣ መቼ ተመለሰ፣ እንዴት ነው የሄደው የሚለውን ነገር የትኛውንም አይነት ወረቀት ሳናገላብጥ ወዲያው ማግኘት የምንችልበት ሁኔታ ነው ያመቻቸውና የንብረት አያያዝ ላይ በጣም ጠንካራ ስራ እንደሰራችሁ የሚያሳይ ነው። የአማራ ክልል ውኃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው ተቋሙ ከዚህ በፊት የነበሩ የኦዲት ግኝት ሪፖርት ችግሮችን በመቅረፍ በአምስት ዓመታት ውስጥ ያከናወናቸውን ተግባራት ውጤታማ በሆነ መልኩ መፈጸሙን ተናግረዋል። መቶ ፐርሰንት እንኳ ባይባል በአብዛኛው ዘጠና ዘጠኝ ፐርሰንት የኦዲት ምላሽ የሰጠንና ያን ደግሞ ያስተካከልን። በሁለተኛ ደረጃ ደግሞ ከዚህ ከአየነውና ከሂደቱ አኳያ የምንረዳው እየተማርን መጠን በተለይ 2016 ላይ እንከን የለሽ ኦዲት ማግኘታችን ይሄን ጥረት የሚያሳይ ነው። ሰው እንደ አጠቃላይ የቋሚ ኮሚቴውም የዋና ኦዲተርም ተቀናጅቶ በመስራት ከእኛ ቢሮ ጋር የመጣው ለውጥ እዚህ ደረጃ ማድረሱን እንገነዘባለን። ለዚህም ላቅ ያለ ምስጋና አለን። በቀጣይም ተቋሙን ይበልጥ ለማዘመን የዲጂታል ሲስተምን በመዘርጋት የሀብትና ንብረት ምዝገባን ጨምሮ የፋይናንስ ሂደቱን በቴክኖሎጂ እንዲመራ ለማድረግ ጥሩ ጅምር መኖሩን አንስተዋል። በቢሮ የተቀናጀ የንብረት የሰው ኃይልና ና የፕሮጀክት ማኔጅመንት ሲስተም አለን። እዛ ውስጥ አንዱ የንብረት አስተዳደር ነው። ሁለት አመት ሆኖታል። ማንኛውም ንብረት ገቢ ሲደረግ ተገዝቶ ይመዘገባል። የሚፈልገው አካል ተገዛለት ሰውም ሆነ በዛ ልክ ከሲስተም እያወጣ እያንዳንዱ እቃ መቼ እንደወጣ፣ መቼ እንደገባ ራሱ ኮዳለው በካርድ ተመዝግቦ፣ ደግሞ የንብረት አያያዛችን ካይዘን ሲስተም ስለሆነ በአመታዊ የንብረት ሪፖርት ሲደረግ በዋናነት የሚደረገው ከዛ ሲስተም ዳውንሎድ አድርጎ ፕሪንት ማድረግ ነው። ተቋማት የሚያከናውኑትን ተግባር በየጊዜው ኦዲት በማድረግ የሚባክነውን የመንግስትና የሕዝብን ሀብት መከላከል እንደሚገባቸውም የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስበዋል።